ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን መጥተናል። ዋና ዋናዎቹን በማስቀደም እንጀምራለን። በባለሁለትና ሁለትና ባለ ሶስት እግር ተሽከርካሪዎችን በመጠቀም የሚፈጸሙ ወንጀሎችን ለመከላከል በቁርጠኝነት እየሰራ መሆኑን የሆሳዕና ከተማ አስተዳደር ፖሊስ ጽሕፈት ቤት አስታወቀ። የዞኑን ስፖርት እድገት ውጤታማ ለማድረግ ሁሉም ባለድርሻ አካላት የበኩላቸውን ሊወጡ እንደሚገባ ተገለጸ። በማዕከላዊ ኢትዮጵያ ክልል የማኑፋክቸሪንግ ዘርፉን በማጠናከር የዜጎችን ተጠቃሚነት ለማረጋገጥ በትኩረት እንደሚሰራ የክልል ርዕሰ መስተዳደር ዶክተር እንዳሻው ጣሳው ገለጹ። ከውጭ አሜሪካና ኢራን በኒውክሌር ስምምነት ላይ ቀጥታ ውይይት ቅዳሜ ዕለት እንደሚጀምሩ ዶናልድ ትራምፕ ተናገሩ። በዝርዝሩ ወደምናያቸው ዜናዎች አልፈናል። ዜናዎችን በመምራት አክሊሉ አማረ አብሬያችሁ ቆያለሁ። በባለሶስትና ሶስትና ባለሁለት እግር ተሽከርካሪዎችን በመጠቀም የሚፈጽሙ ወንጀሎችን ለመከላከል በትኩረት እየሰራ መሆኑን የሆሳዕና ከተማ አስተዳደር ፖሊስ ጽህፈት ቤት አስታወቀ። ሰለሞን ወርቅነህ ዝርዝሩን ይዟል። በከተማው ያለውን ሰላምን ለማስቀጠልና የሚስተዋሉ የወንጀል ድርጊቶችን ለመቅረፍ ከባለ ድርሻ አካላት ጋር ዘርፈ ብዙ ተግባራት እየሰራ መሆኑን የከተማው አስተዳደር ፖሊስ ጽፈት ቤት ያገኘነው መረጃ ያመላክታል። በአሁኑ ወቅት በከተማው በተለያዩ አካባቢዎች የስርቆትና ሌሎች ወንጀሎችን ስፈጽሙ የተገኙ ከአንድ መቶ በላይ ባለ ሁለት ና ባለ ሶስት እግር ተሽከርካሪዎችን በቁጥጥር ስር ማዋሉንም ገልጸዋል። ከዚህ ቀደም በውሳና ከተማ ባለ ሁለት ና ሶስት እግር ተሽከርካሪዎችን በመጠቀም የተለያዩ አይነት ወንጀሎችን ስፈጽሙ እንደ እንደነበር ይታወቃል። ይህን ለማስቀራትና ከተማውን ለነዋሪዎቹ ምቹና ሰላሟ የተረጋገጠ ለማድረግ ፖሊስና የጸጥታ መዋቅሩ በቅንጅት እየሰሩ መሆኑም እውን ነው። የሆሳዕና ከተማ አስተዳደር ፖሊስ ጽፈት ቤት ከሌሎች የጸጥታ መዋቅሮች ጋር በመተባበር በከተማው በተለያዩ አካባቢዎች ወንጀሎችን የመከላከል ስራዎችን አከናውኗል። በዚህ በተደረገ ኦፕሬሽንም ባለሁለትና ባለሶስት እግር ተሽከርካሪዎችን በመጠቀም የሞባይል ንጥቂያ የፈጸሙ ከተፈቀደ ታሪፍ በላይ ያስከፈሉና ያለ ሰሌዳና ፍቃድ ሲያሽከረክሩ የተገኙ አሽከርካሪዎች ላይ እርምጃ መውሰዱን የሆሳና ከተማ አስተዳደር ፖሊስ ትራፊክ ፍሰት ቁጥጥር አደጋ መከላከል ኃላፊ ኮማንደር ለገሰ መንችሬ ተናግረዋል። እንደ ሆሳና ከተማ አስተዳደር ፖሊስ ጽህፈት ቤት ከማህበረሰብ ወንጀል መከላከልና ከትራፊክ ፍሰት ቁጥጥር አደጋ መከላከል ጋር ካለው ስራ አንጻር ከተማችን ላይ ብዙን ጊዜ በተሽከርካሪ ላይ የሚፈጸሙ ወንጀሎች አሉ አንደኛ ሶስት ባለ እግር ተሽከርካሪዎች ጋር ስርቆት ወንጀል ይፈጸም ነበር። ባለ ሶስት እግር ተሽከርካሪ ባጃጆች ጋር ሲፈጸሙ የነበሩ ነገሮችን ለመከላከል አንደኛ ከዋና መስመር ባጃጆች እንዲወጡ አድርገናል። ከዞን መንግስት ከከተማ ከንቲባ ጋር በማነጋገር በተወሰነ ውሳኔ ከዋና መስመር እንዲወጣ ተደርጎ በአሁኑ ሰዓት ጤናማ ስራ እየተሰራ ይገኛል። ከዚህ ጋር አያይዘን ደግሞ ይህን ለመከላከል ስራ ስንጀምር ባለ ሁለት እግር ተሽከርካሪዎች በጣም ከተማችን ላይ እየበዛ በመምጣቱ አንደኛ ዋና መስመሮችን በመዝጋት ሁለተኛ በተከለከሉ ቦታዎች ላይ ቆመው አላስፈላጊ ክፍያ እያስከፈሉና የሞባይል ስርቆቶችን እየፈጸሙ እየመጡ ስለሆነ ይህን ለመግታት ኦፕሬሽን ሰርተናል። አጠቃላይ የማህበረሰብ አቀፍ ወንጀል መከላከልና ትራፊክ አንድ ላይ በመሆን በ27 07 2017 ዓ.ም ላይ ቀኑን ሙሉ ኦፕሬሽን በመስራት ሕገወጥ ተሽከርካሪዎችን ይዘናል። እነዚህ ሕገወጦችም አንደኛ አሽከርካሪ ያለመንጃ ፍቃድ የሚያሽከረክሩ፣ ሁለተኛ ተሽከርካሪዎቹ ሰሌዳ የሌላቸው ወንጀል ፈጽሞ የማይገኙ ሰውን ገጭቶ የማይገኙ እነዚህን ኦፕሬሽን አድርገን 100 ተሽከርካሪን በቁጥጥር ስር ልናደርግ ችለናል ኮማንደሩ አያይዘውም በባለ ሶስት እግር ተሽከርካሪዎችም ጭምር የረቀቁ ወንጀሎች መፈጸማቸውን ገልጸው ወንጀሉን ሲፈጽሙ እጅ ከፍንጅ የተያዙ ባጃጆች እንዳሉና የማጣራት ስራ እየተሰራ እንደሆነም አብራርተዋል ባለ ሶስት እግር ባጃጆች ብዙ ጊዜ ደንብ በመተላለፍ የሚታሰሩ ናቸው ደንቡን ይተላለፋል በዚህ ውስጥ ደግሞ አንዳንድ ጊዜ በባጃጅ ስርቆት ይፈጸማል ስርቆት ሲፈጸም እጅ ከፍንጅ የተያዙ ምርመራ እየተጣራባቸው ያላቸው ሶስት ባጃጆች አሉ። በባጃጅ ስርቆት ሲፈጸም ሞባይል ስርቆት፣ ብር ስርቆት ሲፈጸም የተያዙ ግቢያችን ላይ ታስሮ ምርመራ እየተጣራ ይገኛል። ይህኛውንም በየቀኑ ክትትል እያደረገን እርምጃ እየወሰደን እንገኛለን። ወንጀልን ለመከላከል ፖሊስ ሌት ተቀን እየሰራ እንደሆነና ይህም ተጠናክሮ የሚቀጥል መሆኑን የገለጹት ኮማንደር ለግሳ ህብረተሰቡም የበኩሉን ድርሻ እንዲወጣና መሰል የወንጀል ድርጊቶች ሲፈጸሙም ህብረተሰቡ ለፖሊስ ጥቆማ እንዲያደርስም ጥሪ አቅርበዋል። የሰላም አምባሳደር የሆነችውን የውሳና ከተማን ዘላቂ ሰላም ለማረጋገጥም ህብረተሰቡ ከፖሊስ ጎን ልቆም እንደሚገባም ኮማንደር ለገሳ አሳስበዋል። ባለ ሁለት እግር ተሽከርካሪና ባለ ሶስት እግር ተሽከርካሪ የሚፈጸሙ ወንጀሎችን ፖሊስ ብቻውን መከላከል አይችልም መቆጣጠር አይችልም። የሆሳዕና ከተማ ነዋሪዎች፣ የሆሳዕና ከተማ መንግስት ሰራተኛም ህዝባችን ከፖሊስ ጎን በመሆን አሁን በነዚህ ተሽከርካሪዎች የሚፈጸሙ ወንጀሎችን ለመከላከል ፖሊስን ህዝባችን ፖሊስን እገዛ እያደረጋ አብረን ብንሰራ ከተማችን ላይ ጤናማ ስራ ህዝብ በሰላም ወጥቶ በሰላም እንዲገባ የማድረግ ስራን ተጠናክረን እንሰራለን። እነዚህ ተሽከርካሪዎች በሆሳዕና ከተማ ከተፈቀዱ ቦታ ውጪ ብቻም ሳይሆን ከከተማችን ውጭ ሆኑ እዚህ ከተማ መስራት የማይችሉ ስለሆነ ከከተማችን ውጭ ሆነ ዳር ላይ ያሉ ቀበሌያትና ወረዳዎች ላይ ሄዶ እንዲሰሩና ህዝባችን ደግሞ ይሄን ለመስራት ስንንቀሳቀስ ህዝባችን የከተማ ህዝባችን እንዲያግዙን መልእክት ማስተላለፍ ይፈልጋል። የዞኑን ስፖርት እድገት ውጤታማ ለማድረግ ሁሉም ባለድርሻ አካላት የበኩላቸውን ሊወጡ እንደሚገባ ተጠቆመ። የሀዲያ ዞን ወጣቶችና ስፖርት መምሪያ በሶስት የስፖርት ዘርፎች የፌዴሬሽንና ማህበረ ፕሬዚዳንቶችን መርጧል። በተለይም ደመቀ ተጨማሪውን ይዛለች። የውይይት መድረኩን በእንኳን ደህና መጣችሁ ንግግር ያስጀመሩት የሀዲያ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ታምሬ ኤርሚያስ ስፖርት ማለት በጥቂት ግለሰቦች የሚመራ ሳይሆን የሁሉንም ሰው ድጋፍ የሚሻ ተቋም መሆኑን ገልጸው የመድረኩ ዋና ዓላማ ብቁና ተወዳዳሪ ስፖርተኛ ለማፍራት ጉልህ ሚና አለው ብለዋል። አክለውም በዞኑ በሁሉም የስፖርት አይነቶች ላይ ብዙ መስራት እንደሚፈልግ ጠቁመው የተደረገው ምርጫም በሶስት የስፖርት አይነቶች ላይ መሆኑን አስረድተዋል። ስፖርት የሚባለው በአንድ ተቋም ወይም በአንድ ግለሰብ ወይም በጥቂት ቡድን የሚመራ ጉዳይ አይደለም። ስለዚህ በጋራ ነው የምትመራው ማለት ነው። የተበታተነውን ኃይል መስመር አስዘ ነው የምትመራው ማለት ነው። ስለዚህ እዚህ አካባቢ ላይ ይነኝን ማህበራትንና ፌዴሬሽኖችን ማጠናከር እንደ ቀልድ የምናየው ጉዳይ አይደለም ማለት ነው። ስፖርት ስሙዝሊ ፍሎ እንዲያደርግ በጣም ስትሮንግሊ ሩትድ እንዲሆን ለማድረግ ማህበራትንና ፌዴሬሽኖችን በየአካባቢ ማጠናከር ያስፈልጋል የሚለውን ነገር እንድትይዙ ስለፈለግኩ ነው። ከዚህ በተጨማሪ የዚህ አደረጃጀት ዋና ዓላማ ተወዳዳሪነትን ለማምጣት ማለት ነው። ተወዳዳሪነትን የስፖርት መሰረታዊ ልማትን ተደራሽ ለማድረግ ሶስት የስፖርት አይነቶች በማህበረሰብ አቀፍ ጤና ስፖርት፣ በኢንተርናሽናል ቴኳንዶ፣ በኦርሌ ቴኳንዶ ላይ ነው ማህበርን ፌዴሬሽንንም ፌዴሬሽንንም ማህበርንም እናደራጃለን ብለን ያሰብነው ማለት ነው። በዚህም በዓለም አቀፍ ቴኳንዶ ፌዴሬሽን በኢንተርናሽናል ቴኳንዶ ፌዴሬሽን ና በማህበረሰብ ስፖርት ፌዴሬሽን ላይ ፕሬዚዳንት፣ ምክትል ፕሬዚዳንት፣ ጻፊ፣ አቃቢ ነዋይ ና አባል አድርጎ በመምረጥ ስፖርቱ ዳግም እንዲያንሰራራ ማድረግን ያለመ መሆኑንም ተናግረዋል። የውይይት መድረኩ በአቶ ሀይሌ ስቲፋኖስ ሰነድ ቀርቦ ውይይት የተደረገ ሲሆን ስፖርት በዘመናዊ ስፖርታዊ እንቅስቃሴዎች ህዝቦችን በማቀራረብ ና በማገናኘት የእርስ በእርስ መደጋገፍ ና የልማት አጋርነትን በመፍጠር ከፍተኛ ማህበራዊ ኢኮኖሚያዊ ና ልማታዊ ትስስር ና እድገት በማምጣት ላይ የሚገኝ ዘርፍ እንደሆነም በሪፖርቱ ተመላክቷል። በስፍራው የተገኙት የወረዳዎች ና ከተማ አስተዳደር የስፖርት ባለሙያዎች በዞኑ ሁሉም ስፖርት ዳግም እንዲያንሰራራ መሰራቱ ይበል የሚያሰኝ መሆኑን ገልጸው፣ የተወከሉ የፌዴሬሽን ፕሬዚዳንቶች የተሰጣቸውን የህዝብ ና የመንግስት አደራ በሚገባ መወጣት እንዳለባቸው ጠቁሞ ከዚህ በፊት የነበሩ ፌዴሬሽኖች ና ማህበራት ተጠናክረው መስራት አለባቸው ሲሉም ማሳብ ሰጥተዋል። ተገልጠዋል። ጨምረውም ስፖርት የድምር አስተሳሰብ ውጤት እንደመሆኑ የተቋቋሙ ፌዴሬሽኖችና ማህበራትን በጋራ ጠንካራ ስራ መስራትና እኔ ብቻ የእኔ ብቻና ሌሎች ብልሹ አስተሳሰብ እንዳይፈጠሩ ጥንቃቄ ማድረግ እንደሚያስፈልግም ተናግረዋል። ሌላው በመድረኩ ከተነሱ ሀሳቦች መካከል ስፖርት ከቃል ያለፈ ተግባር እንደመሆኑ ከዚህ በፊት የነበሩ ክፍተቶችን በማረም እነዚህን አደረጃጀቶችን አጠናክሮ ለማስቀጠል መምሪያው ዘርፈ ብዙ ስራ እንደሚጠበቅበትም አስተያየታቸውን ሰጥተዋል። መድረኩም ለተነሱ ሀሳብና አስተያየት ምላሽ የሰጡት የሀዲያ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ታምሬ ኤርሚያስ በዞኑ በስፖርት ዘርፍ ያሉ ክፍተቶችን በመለየት የሰላም መስፈን ዋና ምክንያት የሆነውን ስፖርት ማጠናከር ያስፈልጋልም ብለዋል። ተቋሙ ብቻውን መስራት ያልቻለውን ስራ በጋራ መስራትና የዞኑን ስፖርት ማሳደግ እንደሚያስፈልግም ጨምረው ተናግረዋል። የሀዲያ ዞን ኢንተርናሽናል ቴኳንዶ ፌዴሬሽን ፕሬዚዳንት ዶክተር ፍራንሲስ አቡዬ የሀዲያ ዞን ወርልድ ቴኳንዶ ፌዴሬሽን ፕሬዝዳንት አቶ ዴታ ሞጡም ደዶና የማህበረሰብ አቀፍ ጤና ስፖርት ፌዴሬሽን ፕሬዝዳንት አቶ ሰላሙ አማኑኤልን ጨምሮ በየበኩላቸው ህዝብና መንግስት የሰጣቸውን የስራ ኃላፊነት በጋራና በእቅድ እንደሚሰሩም ጠቁመዋል። በዚህ በኢንተርናሽናል ቴኳንዶ በግለሰብ ደረጃ የግለሰቦች ጥረት ብቻ ነው የነበረው እና በዚህ በህጋዊ ግራውንድ ይዞ ፌዴሬሽን የራሱ መሪው ኖሮ መመራቱ ስፖርቱ ካለው አንጻር በዚች በሀዲያ ዞን ውስጥ የተሻለ ትኩረት ተሰጥቶ እንደሚሰራ ኢኒሽቲቭን የሀዲያ ዞን ስፖርትና ስፖርት መምሪያ የወሰደበት በጣም አመርቂ ውጤት የሚያስገኝበት ሁኔታ ስለሆነ በጋራ ለመስራት ያለው ከአባላቶችም ጋር የህዝብን አደራ በታማኝነት ለማገልገል የሚሰማ ይህ ነው። በእቅድ እንመራለን። ህብረተሰቡ ያው ከዚህ በፊት ያው ከዚህ ከወርልድ ተኳንዶ ጋር ተያይዞ ምናልባትም ግንዛቤ ብዙም ላይኖራቸው ይችላል። ይህንን ግንዛቤ ለመቀየር በህብረተሰብ ውስጥ ግንዛቤ መፍጠር ስራ ይሰራል እና እነዚህ በወርል ተኳንዶ ሰልጥነው የሚወጡ ልጆች ደግሞ ለአካባቢ ሰላምና ፀጥታ ግንባታ ላይ በተለያዩ በኢኮኖሚና በፖለቲካ ተሳትፎ ላይ እንቅስቃሴ እንዲያደርጉና ስራ እንዲሰሩ በማድረግ ህብረተሰብን በማስተባበር በዚህ ዘርፍ ላይ ህብረተሰብ ላይ ግንዛቤ እንዲኖር እንሰራለን። ስፖርት ክፍል ላይ በተለይ ማህበረሰቡን ያሳተፈ ስፖርት ክፍል ላይ ትኩረት መሰጠቱ በራሱ ጥሩ አንድምታ አለው። ህብረተሰቡን ያሳተፈ ስፖርትን ከዚህ በፊትም በእርግጥ የተበታተነ ቢሆንም እንሳተፍ ነበር። የማህበረሰቡን ያሳተፉ ስፖርቶች ላይ ኮኦርዲኔት ለማድረግ እንጥር ነበርና፣ አሁን ግን መምሪያው በሚደግፍ መልኩ ሌሎች ባለሀብቶችንም ተጻጽፈንም ከሌሎች ሰዎች ጋርም ሆነን የምናደርገውን ስራ ወጥ በሆነ መንገድ መዋቅሩን በጠበቀ መንገድ ስትራቴጂ በሚቀረጽ መልኩ እንድንሰራ ነው አሁን ኃላፊነት የተሰጠንና ከመምሪያው ጋር እየተናበብን የተሻለ ነገር ለማህበረሰቡ የሚሆን የተሻለ ነገር ለማምጣት እኔ በበኩሌ ዝግጁ ነኝ። አብረውኝ ከተመረጡ የስራ አስፈጻሚ ኮሚቴ ጋርም አብረን እንሰራለን የሚል ጥሩ አቋም አለኝ። በክልሉ በተያዘው በጀት ዓመት 165 ኪሎ ሜትር የኮሪደር ለማሰራ ለማጠናቀቅ የተሰራ መሆኑን የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገለጹ። ምንተዋብ እያሱ ተጨማሪው እንደሚከተለው ታቀርባለች። ርዕሰ መስተዳድር ዶክተር እንዳሻው ጣሳው በተገኙበት ለዱራሜ ከተማ የኮሪደር ልማት ስራ የገቢ ማሰባሰቢያ መርሃ ግብር ተካሂዷል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሳው የዱራሜ ከተማን ልማት ለማፋጠን ባለመው የገቢ ማሰባሰቢያ መርሃ ግብር ላይ እንደገለጹት ከተሞችን ጽዱ፣ ለኑሮ ለንግድና ለኢንቨስትመንት ምቹ ለማድረግ በትኩረት እየተሰራ ነው ብለዋል። የዱራሜ ከተማን ለማሳደግ ባለሀብቱና መላው ህብረተሰብ የበኩሉን ሚና እንዲወጣም ርዕሰ መስተዳድሩ ጥሪ አቅርበዋል። በክልሉ በተያዘው በጀት ዓመት 165 ኪሎ ሜትር የኮሪደር ልማት ስራ ለማጠናቀቅ እየተሰራ ነው፣ ያሉት ርዕስ መስተዳደሩ ከተሞችን ተወዳዳሪ ለማድረግ ልዩ ትኩረት እንደተሰጠውም ጠቁመዋል። የክልሉ መንግስት የቱሪዝም ኢንዱስትሪው ካለው የላቀ ጠቀሜታ አንጻር ልዩ ትኩረት እንደሚሰጥም ርዕስ መስተዳደሩ አመላክተዋል። ባለፈው የምርት ዘመን ለአርሶ አደሩ የሶስት ቢሊዮን ብር የአፈር ማዳበሪያ ማቅረብ መቻሉን የገለጹት ርዕስ መስተዳደሩ የማዳበሪያ ዳን ሙሉ በሙሉ ለመክፈል መቻሉን በአብነት ጠቅሰዋል። በዚህ ዓመት ደግሞ የ15 ቢሊዮን ብር ማዳበሪያ ግዢ እየተፈጸመ ስለመሆኑም የገለጹት ርዕሰ መስተዳድሩ እስካሁን ባለው አፈጻጸም ግማሽ ሚሊዮን ኩንታል መቅረቡን አብራርተዋል። በክልሉ በተያያዘው በጀት ዓመት 20 ቢሊዮን ብር ገቢ ለመሰብሰብ እየተሰራ ነው ያሉት ርዕሰ መስተዳድሩ እስካሁን ባለው አፈጻጸምም ወደ 11 ቢሊዮን የሚጠጋ ገቢ መሰብሰብ መቻሉን ጠቁመዋል። በከተሞች በ1 ነጥብ አራት ቢሊዮን ብር ዘጠና የልማት ፕሮጀክቶች ተግባራዊ ማድረግ የሚያስችል ዘርፈ ብዙ ጥረት እየተደረገ ስለመሆኑም ርዕሰ መስተዳድሩ አመላክተዋል። በአንድ ከተማ አንድ ፕሮጀክት በሚል ሳቤ የተጀመረው የልማት ስራ ሁለት ነጥብ አምስት ሚሊዮን ህዝብ ተጠቃሚ እንደሚያደርግም ርዕስ መስተዳደሩ አብራርተዋል። የከንባታ ዞን ዋና አስተዳዳሪ አቶ አረጋሸቱ በበኩላቸው በከተሞች ፍትሃዊ ተጠቃሚነትን ለማረጋገጥ በክልሉ መንግስት እየተከናወኑ ያሉ ስራዎች አበረታሽ ናቸው ብለዋል። በከተሞች ዘመናዊነትና እድገት ላይ ተዋናዩ ብዙ ነው ያሉት ዋና አስተዳዳሪው መንግስት፣ ነዋሪዎች፣ የንግዱ ማህበረሰብና ሌሎችን በአብነት መጥቀስ እንደሚቻል አብራርተዋል። ለከተሞች እድገት የጋራ ትብብርና ጥረት ማድረግ አስፈላጊ ስለመሆኑም አመላክተዋል የዱራሜ ከተማ ጽዱ ለኑሮ ለቱሪዝም ለንግድና ለኢንቨስትመንት ምቹ ለማድረግ ዘርፈ ብዙ ጥረት እየተደረገ መሆኑንም አብራርተዋል እንደ ክልሉ ኮሚኒኬሽን ቢሮ ዘገባ በከተማዋ የተጀመሩ የኮሪደር ልማት ስራ ውጤታማ ለማድረግ ህብረተሰቡ በእውቀት በጉልበትና በገንዘብ የበኩሉን አስተዋጽኦ ማበርከት እንዳለበትም ዋና አስተዳዳሪው ጥሪ አቅርበዋል በማዕከላዊ ኢትዮጵያ ክልል የማኑፋክቸሪንግ ዘርፉን በማጠናከር የዜጎችን ተጠቃሚነት ለማረጋገጥ በትኩረት እንደሚሰራ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻውጣ ሰው ገለጹ። ዱናሞ ዮሐንስ ተጨማሪ አለው። የማኒፋክቸሪንግ ዘርፉን ማጠናከር ላይ ያለመ የምክክር መድረክ ዛሬ በሆሳዕና ከተማ ተካሂዷል። ርዕሰ መስተዳድሩ በዚህ ወቅት እንዳሉት የክልሉ የሀገር ውስጥና የውጭ ባለሀብቶች በዘርፉ ኢንቨስት እንዲያደርጉ የሚያስችሉ አማራጮች ተግባራዊ በመደረግ ላይ ይገኛሉ ብለዋል። አነስተኛና መካከለኛ ኢንተርፕራይዞችን በማስፋፋትና በመደገፍ ለስኬት እንዲበቁ ማስቻል ለስራ ዕድል ፈጠራ ከፍተኛ አስተዋጽኦ እንደሚያበረክትም ተናግረዋል። በአገልግሎት አሰጣጥ ዙሪያ ያሉ ተግዳሮቶችን መፍታት የሚያስችልና የመሸጫ ቦታዎች ማዘጋጀትን ጨምሮ በማኒፋክቸሪንግ ዘርፍ የሚስተዋሉ ማነቆዎችን ለመፍታት ትኩረት ተሰጥቶ እንደሚሰራም ተናግረዋል። በክልሉ የማኑፋክቸሪንግን ዘርፍ በማጠናከር የዜጎችን ተጠቃሚነት ለማረጋገጥ እንደሚሰራም ገልጸዋል። አነስተኛና መካከለኛ አምራች ኢንተርፕራይዝ ለባለሀብቱ፣ ለመንግስት፣ ወይም ለአከር ኢኮኖሚ ለስራ እድል ፈጠራና ለወጣቶች፣ ለሴቶች አጠቃላይ ቤዝ ነው መሰረት ብለን ነው የምንወስደው እና በዚህ መንፈስ እንሰራዋለን ማለት ነው። ሁለተኛው አነስተኛና መካከለኛ አምራች ኢንተርፕራይዝ ለሚሰማሩ አካላት የሚደረጉ መንግስታዊ ድጋፎች ተለይተዋል። የተለዩት መንግስታዊ ድጋፎች ለምሳሌ በቂ ገበያ ማቅረብ ወይም የገበያ ትስስር፣ የማምረቻ ቦታዎችን ማዘጋጀት፣ ሊዝ ፋይናንስ እንዲጠቀሙ ማድረግ፣ ከቀረጥ ነፃ መግባት የሚገባቸው አይተሞች ካሉ በሕጉና በሚፈቀደው አሰራር መሰረት መደገፍ፣ እነዚህንም ለይተን እንሰራለን። በወተት ንብ በማነብ እንዲሁም በሌሎች ዘርፎች የተሰማሩ አደረጃጀቶችን በመጠቀም የሚያመርቱትን ምርት እሴት በመጨመር ምርታቸውን ለገበያ እንዲያቀርቡ ማድረግ እንደሚገባ ጠቁመዋል። የኢትዮጵያ ኢንተርፕራይዝ ልማት ዋና ዳይሬክተር ዶክተር አለባቸው ንጉሴ በበኩላቸው በኢንተርፕራይዝ ዘርፍ የሚስተዋሉ ችግሮችንና የመፍትሄ አቅጣጫዎችን የሚያመላክት እንዲሁም የድጋፍ ማዕቀፍን መሰረት ያደረገ ጥናት በመከናወን ላይ መሆኑን ተናግረዋል። በማኒፋክቸሪንግ ዘርፍ የሚስተዋሉ ችግሮችን በዘላቂነት በመፍታት ከባለድርሻ አካላት ጋር ተጨባጭ ውጤት ለማምጣት እንደሚሰራም ነው ያስረዱት። ኢንተርፕራይዞች እንዴት ሙያዊ ድጋፍ ያገኛሉ? ቴክኒክና ሙያዎች እንዴት ተልኳቸውን ይወጣሉ? ይሄ ዘርፍ እንዴት ድጋፍ አግኝተው ወደ ተሻለ ነገር ይሸጋገራል? ይሄ ሁሉ ነገር ግን ሊሳካ የሚችለው የተለያዩ ተቋማት አንድ ላይ ሆነን ስንሰራ ነው። እዚህ ውስጥ ለምሳሌ መሬት የሚያቀርባለ፣ ግብአት የሚያቀርባለ፣ ማምረቻ መሣሪያ የሚያቀርባለ፣ ብድር የሚሰጣለ፣ ስልጠና የሚሰጣለ፣ የገበያ እድል የሚፈጥራል እነዚህና ሌሎችም ተቋማት አብሮ የተመካከሩ የሚሰሩበት ሁኔታ ቅንጅታዊ አሰራር ስንል እቅድ ያለው፣ ችግር የሚፈታ ውሳኔ የሚሰጥ፣ የተቀመጠ አቅጣጫ የሚፈጽም እንዲሆን ማድረግ ይጠይቃል። የክልሉ ስራ አደል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ አቶ ሙስጠፋ ኢሳ እንደገለጹት በክልሉ ተወዳዳሪና አምራች ኢንተርፕራይዞችን በማፍራት የዜጎችን ተጠቃሚነት ለማረጋገጥ እየተሰራ ነው ብለዋል። በዚህም ለአነስተኛና መካከለኛ ኢንተርፕራይዞች የሁሉን አቀፍ ድጋፍ በመስጠት ወደ ኢንዱስትሪ ለማሳደግ ጥረት እየተደረገ እንደሚገኝ ጠቁመዋል። በክልላችን የአምራች ኢንዱስትሪው ዘርፍ ማስፋፋት ዘላቂና አስተማማኝ የስራ ድል ለመፍጠር ለቴክኖሎጂ እገትና ሽንክር የገቢ ምርቶችን ለመተካት የውጭ ምንዛሪ እጥረት ለመቅረፍ የክልላችን ገቢ በማሳደግ ረገድ ያለው ድርሻ ጉልህ ነው። ከቢሮችን ስትራቴጂክ የትኩረት መስኮች አንዱ ብቁና ተወዳዳሪ ኢንተርፕራይዞችን መፍጠር ነው። አነስተኛና መካከለኛ አምራች ኢንተርፕራይዞችን ተወዳዳሪና ብቁ ማድረግ ደግሞ በልዩ ሁኔታ እየተሰራ ነው። እንደ ኢዜአ ዘገባ በመርሃ ግብሩ ላይ የኢትዮጵያ ኢንተርፕራይዝ ልማት የክልል የዞንና የልዩ ወረዳ ከፍተኛ አመራሮችን ጨምሮ በተለያየ ዘርፍ የተሰማሩ ባለሀብቶች ተሳትፎበታል። ደህንነቱ የተረጋገጠና ጥራቱ የተጠበቀ የጤና ስርዓትን ለመዘርጋት የቁጥጥር ስርዓቱ በእውቀትና በብቃት ላይ የተመሰረተ ሊሆን እንደሚገባ ተመላከተ። ለምለም ዩኤል ተጨማሩን ይዛለች። የኢፌዴሪ ባህልና ስፖርት ሚኒስቴር ከማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ጋር በመተባበር የሀገር በቀል የእውቀት ምንጭ ማዕከላት ለሀገር ብልጽግና ያላቸው ሚና በሚል መሪ ቃል የተዘጋጀ የውይይት መድረክ በወልቂጤ ከተማ እያካሄደ ነው። የባህልና ስፖርት ሚኒስቴር ዴኤታና የባህልና ቋንቋ ልማት ዘርፍ ኃላፊ ወይዘሮ ነፊዛ አልማዲ ሀገራችን ኢትዮጵያ ያላትን የሀገር በቀል እውቀቶች ምንጭ ማዕከላት ለማልማትና ለማስታወቅ ብሔራዊና የሀገር በቀል እውቀቶች ልማት ስትራቴጂ በማዘጋጀት እየተሰራ መሆኑን ተናግረዋል። በሀገራችን ብሔር ብሔረሰቦች ዘንድ የሚገኙ ር በቀል እውቀቶች መረጃ ለመሰብሰብና ለመሰነድ ብሎም ዘርፈ ብዙ ፋይዳቸውን ለማላቅ የሀገር በቀል እውቀቶች ምዝገባና ስነዳ እየተከናወነ መሆኑን ገልጸዋል። የሀገር በቀል ማህበራት ተቋማት ከሆኑት መካከል እንደ እቁብ፣ ውጆ፣ እድርና ደቦ የመሳሰሉት ተቋማት በማህበረሰቡ ባህላዊ እውቀቶችና ፍልስፍና መሰረት የተቃኙ እድሜ ጠገብ ተቋማት መሆናቸውን ሚኒስትሯ ተናግረዋል። በየተቋማት ውስጥ ያሉ ሀገር በቀል እውቀቶች ተጠንተውና ተጠብቀው በትውልድ እንዲተላለፉ በቅንጅት እየተሰራ ነው ብለዋል። ሀገር በቀል ማህበራዊ ተቋማቶችን ለዘመናት በተሞክሮ ያደጉና በሀገር በቀል እውቀቶች ፍልስፍና የተመሰረቱ ማህበራዊ ጉዳዮቻችን የምንፈታባቸው የዘመናት ተሞክሮ ውጤቶች መሆናቸውን ገልጸዋል። ከእነዚህ ተቋማት መካከል እቁብ፣ ጉጆ፣ ደቦ፣ እድር፣ ባህላዊ አስተዳደር፣ እርቅና ሽምግልና ስርዓት፣ የአብነትና መድረሻ ማዕከላት ከብዙ በጥቂቱ የሚጠቀሱ ተቋማት ናቸው ብለዋል። እነዚህ የሀገር በቀል እውቀት ማዕከላትና ማህበራዊ ተቋማት ለምተውና ተጠብቀው ለቀጣይ ትውልድ መተላለፍ እንዲችሉ ብሎም የሀገር በቀል እውቀቶች ስነዳና የሀገር በቀል እውቀቶች አእምሯዊ ንብረት ባለቤት ምዝገባን እውን ለማድረግ ሚኒስትሩ ከሚመለከታቸው ባለድርሻ አካላት ጋር እየሰራ መሆኑን ተናግረዋል። የቢሮ ምክትልና የባህል ዘርፍ ኃላፊ አቶ ደግነ ቦጋለ እንዳሉት ዘርፉ የክልሉን ህዝቦች ታሪካዊ፣ ባህላዊና ተፈጥሯዊ እሴቶችና ቅርሶች በመጠበቅ በማስተዋወቅ እና በማልማት ለትውልድ ለማስተላለፍ እየሰራ ነው ብለዋል። በክልሉ ያሉ የባህልና የቱሪዝም ሀብቶች እንዲጠኑ እንዲለሙና የቱሪስት መዳረሻ ሆነው የክልላችንና የሀገራችን ኢኮኖሚ መሰረት እንዲሆኑ እየተሰራ መሆኑን ገልጸዋል። የሀገር ሀብት የሀገር በቀል እውቀቶችን የማሰባሰብና የመለየት ጥቅማቸውን የመተንተን እና በአግባቡ የማደራጀት ስራን ቢሮ እያከናወነ ይገኛል ብለዋል። የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ የህዝቡን ብዙሃን ባህል መገለጫዎች በማበልጸግ ለበለጠ የህዝቦች አብሮነት፣ አንድነት መጠቀም እንደሚገባ ተናግረዋል። በኮንስትራክሽን ኢንዱስትሪ የሚስተዋሉ ችግሮችን በመፍታት ተጨባጭ ለውጥ ለማምጣት የዘርፉ ሙያተኞች ተቀራርቦ መስራት እንዳለባቸው ተጠቆመ። ለምለም ዩኤል ተጨማሪ እንደሚከተሉ ይዛለች። በኮንስትራክሽን ኢንዱስትሪ የሚስተዋሉ ችግሮችን በመፍታት ተጨባጭ ለውጥ ለማምጣት የዘርፉ ሙያተኞች ተቀራርበው መስራት እንዳለባቸው ተገልጿል። የከተማና መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በኢትዮጵያ ኮንስትራክሽን ኢንዱስትሪ አሰላሳይ ግሩፕ ማቋቋሚያ ረቂቅ ደንብ ላይ ከዘርፉ ተዋናዮች ጋር ምክክር አካሂዷል። በውይይቱ መድረክ የኢትዮጵያ ኮንስትራክሽን ኢንዱስትሪ አሰላሳይ ግሩፕ ማቋቋሚያ ረቂቅ ደንብ መዘጋጀት ፋይዳን የሚዳስስ ጽሁፍ ቀርቦ አስተያየት ተሰጥቶበታል። የከተማና መሰረተ ልማት ሚኒስተር ዴታ የትምጌታ ስርዓት በዚህ ወቅት የኢትዮጵያን ንስትራክሽን ኢንዱስትሪ ወደ ላቀ የእድገት ደረጃ ለማሸጋገር ዘርፈ ብዙ ማነቆች ያሉበት እንደሆነ ጠቁመዋል። የሀገሪቱ ኮንስትራክሽን ዘርፍ ዘመኑን በሚዋጅ መልኩ ለማከናወን እንደ ሀገር ከኮንስትራክሽን ጋር በተያያዘ የተለያየ ሙያ ያላቸውን ሙያተኞች በማቀናጀት አቅማቸውን ከፍ ባለ ደረጃ ወደ ተግባር መቀየር የሚችሉበትን ሁኔታ ማጠናከር ያስፈልጋል ብለዋል። መንግስትም የኮንስትራክሽን ዘርፍን ለማሳደግ የዘርፉ ሙያተኞችን በማቀራረብ ለሀገር የሚጠቅሙ ችግር ፈቺ ሀሳቦችን በጋራ ለመስራት ዝግጁ መሆኑን አብራርተዋል። በኢትዮጵያ ኮንስትራክሽን ኢንዱስትሪ ሰላሳ ግሩፕ ማቋቋሚያ ረቂቅ ደንብ መዘጋጀቱ በመስኩ የሚስተዋሉ ማነቆችን ለመፍታት የሚያስችሉ ከተለያዩ አቅጣጫዎች የመፍትሄ ሀሳቦችን በምን መልኩ ሊያስገኙ ይችላል የሚለውን ሚኒስትሩ በረቂቅ ደንቡ የሚታይ ይሆናል ብለዋል። እያጋጠሙን ያሉት ችግሮች በአንድ ቀጥተኛ መፍትሄ የሚፈቱ አይደለም። ብዙ ጊዜ መፍትሄ ብለን የምናቀርበው ነገር ወይ ለመተግበር ያስቸግራል ወይ ሌላ ችግር ይዞ ይመጣል። ያስቸግራል። ብዙ ጊዜ ሰው በደንብ ማሰብን፣ ማሰላሰልን፣ በተለያየ አቅጣጫ ማየትን፣ አንድ ሁለት ሶስት ስቴፕ አልፎ ማየትን፣ የተለያዩ ባለድርሻ አካላትን ትብብርን፣ ቅንጅትን ይፈልጋል። ስለዚህ ይህንን የሚያግዝ ከየትኛውም አንግል የሚመጣ አቅም ጠቃሚ ነው ብለን እናምናለን። በዛ መልኩ ነው የምንወስደው። ሶ በሚኒስትር መስሪያ ቤታችን በኩል ይሄ አረዳዳ አለ። ይሄን ወስደን ግን የአሰላሳይ ግሩፕም ይሁን የተዘጋጀው ረቂቅ የሕግ ማቀፍ ምን ቁመና ይኑረው እንዴት ይሁን የሚለውን በጥልቀት የምናየው ነው የሚሆነው። በኮንስትራክሽን ኢንዱስትሪው የሚስተዋሉ ችግሮችን በመፍታት ተጨባጭ ለውጥ ለማምጣት የዘርፉ ሙያተኞች ከምንም ጊዜውን በላይ እርስ በርስ ተቀራርበው በመስራት የበኩላቸውን ሚና እንዲያጠናክሩ ጠይቀዋል። ኢንዱስትሪ ውስጥ ያለን አክተርስ በየትኛውም ደረጃ በየትኛውም መልኩ ማለት ነው። ኢንክሉዲንግ አሶሲዬሽንስ ከፍ ያለውን ኮዝ ፕሮሞት ለማድረግ በጋራ ብንሰራ በጋራ ብንሰራ በጋራ እናተርፋለን። ያንን ስናረጋግጥ ታች ያለው ይመለሳል፣ ከነሽሩ ይመለሳል። እንትናችን በሙሉ ግን ከላይኛው ወረድ ብሎ በሆነ እንትን ሲሆን ብዙ ርቀት አንጓዝም። ቅድም እንዳለ ነው ኤግዚስተንሻል ነው። እሱን ሜንቴን እናደርጋለን እንኖራለን፣ እንደዛው እንደሆንን ማለት ነው። አንድ ስቴፕ ፈቅ አንልም። ሶብራዘር በደንብ መሰብሰብ፣ በደንብ መጠናከር፣ አብሮ መስራት፣ ለትልቅ ኮዝ በጋራ መረባረብ ይፈልጋል። የከተማና መሠረተ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር እሸቱ ተመስገን በበኩላቸው ረቂቅ ደንቡ ከኮንስትራክሽን ከዲዛይንና ከኮንስትራክሽን ሕግጋት ተያይዞ በቂ እውቀትና ልምድ ባካበቱ ሙያተኞች መዘጋጀቱን ጠቁመዋል። በዛሬ ሁለትም በረቂቅ ላይ ግብዓት በማሰባሰብ ደንቡ እውን የሚሆንበት ሁኔታ ለመፍጠር ከባለድርሻ አካላት ጋር አስተያየት በማሰባሰብ ለከተማና መሰረተ ልማት ሚኒስቴር መሰጠቱን አንስተዋል። ረቂቅ ደንቡ በኮንስትራክሽን ዘርፍ የሚስተዋሉ ችግሮች ላይ ተገቢውን ጥናትና ምርምር በማድረግ መፍትሄ የሚሹ ጉዳዮችን በ ለመለየት የህግ ማዕቀፎች የሚያስፈልጋቸውን ህግ እንዲወጣላቸው ጭምር አቅም የሚፈጥር በመሆኑ ደንቡ መዘጋጀቱን ገልጸዋል ከዚህም ባለፈ ሚኒስትሩ በዘርፉ የሚሰራቸውን ስራዎች ውጤታማ እንዲሆኑ ሙያዊ ይገዛ ለማድረግ እንደሚረዳ ተናግረዋል እንግዲህ የተቋቋመበት ዋናው ምክንያት ከዚህ በፊት በካውንስል ደረጃ በኢንስቲትዩት ደረጃ የነበሩ አሉ ነገር ግን ይሄን ሴክተር በትክክል ተግዳሮቶቹን፣ ችግሮቹን ፈቷል ስንል አልፈታም። ከምርጥ ተመክሮ የምናየው ቲንክ ታንክ ግሩፕ ወይም አሰላሳይ ግሩፕ የሚባለው በኮንስትራክሽን፣ በዲዛይን፣ በከተማ ፕላን፣ በሌሎችም ችግሮችን ነቅሶ በኬዝ ስተዲ በመካከለኛ ምርምርና ስርጸት እንዲሁም በረጅም ጊዜ ምርምርና ስርጸት እያቀረቡ ሕግ የሚያስወጡበትና አስፈጻሚ አካላቱን የሚረዱበት ነው። በውይይቱ መድረክ ላይ የተሳተፉ የዘርፉ ተዋናዮች በበኩላቸው የልዩ ልዩ ሙያተኞችን በማቀራረብ ለዘርፉ እድገት በጋራ በመስራት የኢትዮጵያን ኮንስትራክሽን ኢንዱስትሪ አሰላሳይ ግሩፕ ለማቋቋም ረቂቅ ደንቡ መዘጋጀቱ ትልቅ አቅም የሚፈጥር መሆኑን ተናግረዋል። እንደዚያ ዘገባ በቀጣይ ግሩፑ ሲቋቋም በዘርፉ የሚስተዋሉ ተግዳሮቶችን ለመፍታት የሚሰራቸውን ስራዎች ነጻ በሆነ መልኩ መስራት በሚችልበት አግባብ ደንቡ እውን የሚሆንበት አግባብ መፍጠር እንደሚያስፈልግ ተጠቁሟል። ሀገሪቷ ካለችበት አንዳንድ ሁኔታዎች ስናየው አስፈላጊነቱ በጣም በጣም በጣም ጊዜ የማይሰጥ ነው። ምክንያቱም በአሁኑ ሰዓት በራፒድ እርባናይዜሽን ነው ያለው በከፍተኛ ደረጃ እንደ ኤኒ ዲቨሎፒንግ ካንትሪ ኦር አንደር ዲቨሎፕ ዋትስ ኦቨር ፈጣን የሆነ የአርባናይዜሽን ሂደት ነው ያለው። በፐርሰንታጅ ሲሰላ በጣም ከፍተኛ ነው። ሶ ራይት ታይም ነው። ሌላ ካፓሲቲ ከፍተኛ ችግር አለ። በከፍተኛ ደረጃ ቲንክ ታንኮች ደግሞ ትልቁ ዋናው ስራቸው በተቻለ መጠን ካፓሲቲ ጋፕ የመሙላት ስራ ይሰራሉ። ቤስት ሪኮሜንዴሽን እንደ ፒኤምኦ ነገር ሆኖ ፋሲሊቴተር አሁን ሪሰርቾች ብዙ የተሰሩ ሪሰርቾች አሉ ጥናቶች አሉ የተሰነዘሩ በተለይ ደግሞ አሁን ከፕራይስ ጋርና ከግዢ ጋር በጣም ትልቅ ሴክተሩን አንቆ ያለው አሳታፊ ያልሆነበት ነገሮች እነዚህ እነዚህ ነገሮች ብዙ ቦታዎች ላይ ጥናት ተሰርተዋል ብዙ ነገር ተብሏል። እና እነዚህ ነገሮች የተሰሩትን ወደ መድረክ ተመቶ ተወያይቶ ቮለንተርሊ ስለሆነ የሚሰራው እንደ ፋሲሊቴተር ወይንም እንደ ፒኤም አይነት ስታይል ቢዝ ስፔስት ብዬ ሪኮመንድ አደርጋለሁ። ኢንዲፔንደንሱ በጣም ክሊር መሆን መቻል አለበት። ምንም ጥርጥር የለም። ከከተማ እና ከመሰረተ ልማት ሚኒስቴር ጋር አፊሊዬሽን በደንብ ያስፈልገዋል። ነገር ግን አንድ ዲፓርትመንት አይነት ነገር ከሆነ በቃ ስታንዳርድ የሆነ አይነት ነገር ይሆናል። እንደዛ የማይሆንበትን አይነት ብናይ በጣም ጥሩ ነው እላለሁኝ።